እንዲመሰከራው ያደርጉ የቤተ ክርስቲያኗ ታሪክ በተመለከተ የደብረ ልዑላን ላምባ ቅዱስ አማኑኤል ወአቡነ አረጋዊ ቤተ ክርስቲያን በሁለት ሺህ አምስት ጥር ወር የተመሰረተ ሲሆን ከዚህ በፊት አባቶች እንደነገሩና ታሪክ እንደሚያስረዳው የተለያዩ የአማንያን በቦታው ላይ የተለያየ ባይድ አምልኮች ያደርጉበት የነበረ ቢሆንም ፈቃደ እግዚአብሔር ያለው አይቀርምና በአስራ ዘጠኝ ዘጠና አራት በወቅቱ የነበሩ አባታችን በረከታቸው ይድረሰን እና በብፁዕ አባታችን አሁነ ሰላማ ቦታው ተባርኮ በቅርብ ርቀት ሆነው አገረ ስብከቱ ሲጠባበቀው ቆይቷል። ነገር ግን ጊዜው ሲደርስ አምባይ ፈርስ እንዲሉ በአካባቢው ባሉ ባለሀብቶች፣ ህዝበ ክርስቲያን እንዲሁም በተጨማሪ በጎንደር ዩኒቨርሲቲ በአራቱም ካምፓስ የሚገኙ ተማሪዎች በተለይም የፋሲል ካምፓስ ተማሪዎች በሊቃውንተ ቤተክርስቲያን እና በካህናት አባቶች በረከታቸው ይድረሰና በብፁዕ አባታችን አቡነ ኤልሳ ቡራኬና ጸሎት በሀገረ ስብከቱና በአዘዞ ወረዳ ቤተክነት መልካም ፈቃደኝነት ህዳር 28 ሶስተኛ ወር 2006 ዓ.ም በብፁዕ አባታችን አቡነ ኤልሳ ተባርኮ ታወተ ህጉ ገብቷል ከዛን ጊዜ ጀምሮ ይህ ታላቅና አንጋፋ ደብራችን እንደምትመለከቱት ሁሉ ቅዱስ አማኑኤል ብርሃነ መለኮቱ እንደገለጸበት እንደ ደብረ ታቦር አዲቁ አባታችን አቡነ አረጋዊ ገብረ ታምራት እንደሰራበት እንደ ደብረ ዳሞ ያለ ነው ብንል አያሳፍርም። የአቡነ አረጋዊ ምጥጥር ያመጣ ነው። ከደብሩም አቡነ አረጋዊ ስላለ ነው ተጨማሪ አቡነ አረጋዊ ጽላቱ ስላለ ይህ ቅዱስ ታላቁ ደብራችን እየተገለገለ ያለ ይህን ከፊታችን የሚታዩትንና ታላቁን ህንፃ ለመስራት ግድ ስለሚለን በ2011 ዓ.ም ነሐሴ 28 ቀን በብፁ አባታችን አቡነ ዮሐንስ ተባርኮ መሰረተ ድንጋይ ተጥሏል። እነሆ ከዛን ቀን ጀምሮ የደብሩ ሰበካ ጉባኤ፣ ህንፃ ሰሪ ኮሚቴ፣ የአካባቢው ምዕመናን እና የዩኒቨርሲቲ ተማሪዎች ይህን ጅምር ህንፃ ቤተክርስቲያን በቅርብ ጊዜ ሰርቶ ለማጠናቀቅ ሊፈለግን እንደሚታወቀው በሀገሪቱ ነባራዊ ሁኔታ በተፈጠረው የሰላም እጦት እንዲሁም በኮሮና ቫይረስ ምክንያት ይህንፃ ስራው እንዲጓተት አድርጎታል ስለሆነም በቅርብም ሆነ በርቀት በውጭም ሆነ በሀገር ውስጥ ያላችሁ ህዝበ ክርስቲያን በሙሉ በቅዱስ አማኑኤል እና በጻዱቁ አባታችን አቡነ አረጋዊ ስም በምናስቀምጠው የህንፃ ማሰሪያ ኮሚቴው የቤተ ክርስቲያኑ አካውንት እንዲሁም ደግሞ ዛሬ በተከፈተው አሁን ከስድስት ሰዓት ጀምሮ አክቲቭ ይሆናል በቤተ ክርስቲያኑ ዩትዩብ ገብታችሁ ቪዲዮውን እያያችሁ የምትችሉትን እንድታግዙ ሲል ቤተክርስቲያኑ፣ ምዕመናኑ እዚህ ያሉት ህዝበ ክርስቲያኑ፣ በመላ ካህናቱ ሁሉም ያሳስባሉ። የአካውንት ቁጥር የአካውንት ቁጥር አንድ ሺህ ሁላችሁም ያዙት እና ለሌላም ሸርት አድርጓላችሁ አዳርሷላችሁ አንድ ሺህ ሀያ ስምንት ሰማንያ ሁለት ሰባ ስምንት ሁለት ሰባ ሶስት ድግማው አንድ ሺህ የዩቲዩብ ቻናሉ ስም ደግሞ ደብረ ልዑላን አቡነ አረጋዊ ይላል። ተጨማሪ መረጃ የደብሮ አስተዳዳሪ መልአከ ልዑላን ሎላን ቀሲስ ዮሐንስ ስልክ ዜሮ ዘጠኝ አስራ ስምንት አስራ ስምንት ሃምሳ ሃምሳ አራት በእነዚህ ተጨማሪ መረጃዎችን ማግኘት ትችላላችሁ። እኔ የምነግራችሁ አሁንም ድረስ ቤተክርስቲያን እንደምታውቁት በአብዛኛው ይገለገል የነበረ የነበሩት ካህናትና ዲያቆናትም ትንንሾች ነበሩ። በአብዛኛው ከአገልግሎት ከቤተ መቅደስ አገልግሎት ጀምሮ በግቢ ተማሪዎች ነው። እንደሚታወቀው ከ2007 ጀምሮ ዩኒቨርሲቲው በተለይ ፋሲል ካምፓስ ኢንጂነሪንግ ተማሪዎችን ማስመረጥ ከጀመረ ጊዜ ጀምሮ እዛን ጊዜ ያሉት የተለያዩ በተለያየ የሀገራችን ክፍል በአስራአንዱም ክልሎች የሚገኙ ኢትዮጵያውያን ይህንን ቦታ ተምረውበት አገልግለውበት ያውቁታል፣ እና ባሉበት ያገለግላሉ። ለምሳሌ ለማንሳት ያክል ዛሬ ከሚረዱን በአሜሪካ፣ በካናዳ፣ ጣሊያን፣ ቻይና፣ በአጠቃላይ የአውሮፓ ሀገራት እንዲሁም በተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ በሀገራችን ያሉ የተለያዩ ከተሞች ውስጥ አሁንም ድረስ የሚገርማችሁ ቤተክርስቲያኑ በልቦናቸው ስላለ እለት እለት እየደወሉ አካውንት ቁጥር እየተቀበሉ አሁንም ድረስ እርግጠኛ ነህ፣ በዚህ ሰዓት ራሱ ያስገባ ይኖራል በየለቱ ስለሚደርስን ስለምናውቀው እና ያስገባሉ፣ ያገዛሉ። ማንም ሳያስገድዳቸው መጀመሪያ እንደተቀጠሩ የመጀመሪያ ደሞዛቸውን ለቅዱስ አማኑኤል ይሰጣሉ። አስራት በኩራት ካላቸው ከአስራ አንድ አውጥተው ለደብሮ ያስገባሉ። እንግዲህ የሚገለገለው ማን ነው? እዚህ ያለ ምእመን፣ እዚህ ያለ እኛ ነን እና ምክንያቱም ግን በጭንቀት ጊዜ እውነት ለመናገር እንደሚታወቀው የዩኒቨርሲቲ ትምህርት አትኩሮት የሚሰጥ ስለሆነ በነበሩበት ሰዓት በተለያየ ፈተና ከቤተሰብ ሀገር ከወገን ርቀው መጠጃቸው የነበር ይህ ቤተክርስቲያን ስለነበር ያንን በማስታወስ ትምህርቱን እንኳን በተለያየ ምክንያት ሳይጨርሱ ሂደው ግን ያን ደብር አውቀዋለሁ በማለት አንድ አመት ሁለት አመት እንኳን ዩኒቨርሲቲ የቆይብች ሳይቀር ያገዛሉ ማለት ነው። ለምሳሌ እዚህ ቤተክርስቲያን እዚህ ደብር አገልግለው እዚህ ዩኒቨርሲቲ ተምረው በስራ መልክ ከተማሩ ተማሪዎች መካከል ደግሞ በቤተክርስቲያን መምህርነት ቀሳውስት፣ ዲያቆናት ከመሆን የጀምሮ በቤተክርስቲያን መምህርነት ታላላቅ ፋብሪካዎች ውስጥ እንደ ስኳር ፋብሪካ የተለያዩ የተለያዩ የጨርቃጨርቅ ፋብሪካ እዛ ውስጥ የሚሰሩ አሉ። በምህንድስናው ዘርፍ አንቱ የተባሉ መሀንዲሶች አሉ። እንደሚታወቀው የቤተክርስቲያኑ ዲዛይንም የተሰራ በነፃ ነው፣ በጠቅላይ ቤተ ክህነት። በመንፈሳዊ ደግሞ ጠቅላይ ቤተ ክህነት ሳይቀር አሉን። የኛ ልጆች እዚህ የተማሩ አየር መንገድ በሀገር ውስጥ እስከውጭ ድረስ አሉ። እዚህ የተማሩ የባህር ላይ ጉዞዎች ላይ በባቡር ማለት ጀልባዎችን መርከቦችን የሚያንቀሳቅሱ እዚህ የተማሩ ልጆች አሉን። በማህበረ ቅዱሳን ዋና ማይከልና በተለያዩ ለተለያዩ በአጽያ ቤተክርስቲያን ከስር ጊዜ ጀምሮ የሚያገለግሉ በጣም ብዙ ወንድሞች እና ህቶች አሉን። እግዚአብሔር የተመሰገነ ይሁን። ይህንን መልእክት የምናስተላልፍን ለእነሱ ጭምር ነው። ሲቀጥል ሁለት ነገሮችን ላንሳ። እዚህ ቤተክርስቲያን ውስጥ በነበርንበት ጊዜ እኔም በተማሪነት ስለነበርኩ የአይን ምስክር ነኝ። ጥር 14 ቀን 2011 ጥምቀትን ባከበርን በዋዜማው እዚህ ተሰብስበን ስንማር እንደዚህ ብዙ ነን፣ አራት ልጆች በጥይት ቆስሎብናል ማንነቱ ባልታወቀ አካል። ሁለቱ በጣም ከፍተኛ ጉዳት ሆኖ አንዱ በደረቱ ተመትቶ ጥይቱ በጀርባው እየተነፈሰ እኔ የራሴ ሆስፒታል ጆ የገባው ሰው ነው። ያንን በቅዱስ አማኑኤል እና በአቡነ አረጋዊ ታምር ጠርፎልናል። ያን የአካባቢ ምእመናን ታውቋላቸው፣ አባቶቻችን ያውቃሉ። ትልቅ መምህራን በጥተው ሊቀ ሊቃውንት ትዝራ ሳይቀር ማጽናኛ ትምህርት ሰጥተውን በጊዜው በቃ በጣም ከባድ ጉዳት ስለነበረ ይተርፋል ያለ አልነበረም። ግን አማኑኤል በስሙ ተማጽነን ያን አድርጎልናል። ላሊበላ ጉዞ በህንጻ አስተሪ ኮሚቴው፣ በተማሪዎች ህንጻ አስተሪ ኮሚቴ በተለያየ ቦታ ላይ ጉዞ እናስጎዝ ነበር እና ላሊበላ ሁለት ሺህ አስራ ሁለት ላይ ከኮሮና በፊት መጋቢት አምስት ስድስት አካባቢ ደንሳል አራት መኪናዎች ከሦስት መቶ በላይ ይዘን ሄደናል እና ያኔ ስንመለስ ከጮህ መድኃኒዓለም ጠመዝማዛው መንገድ ላይ መኪናው የፊት እግሩ ወርዶ ገደሉ ጋር ተመልሷል፣ ድኗል። ይህንን እዛ የነበሩም ተሳፋሪዎች ራሳቸው አልፈው የሚሄዱ እዚህ ቦታ በፍጹም በእግዚአብሔር ኃይል ካልሆነ በቀር ወደዚህ ገብቶ እየተመለሰ መኪና እስካሁን የለም የመጀመሪያው ነው ተብሎ ተመስክሯል። ይህንን ሁሉ የሚያደርግ ነው። ያው እናንተ በየቤታችሁ የሚደረግላችሁ ብዙ ታምራት አለ፣ ጠበልም አለ። ብዙ ኃይልና ታምራትን ያደርጋል እግዚአብሔር። ዛሬም ድረስ ስራውን ይሰራል እና እንደሚታወቀው ይህንን ቤተክርስቲያን ለመስራት ሲታሰብ ዶላር ሰላሳ ሰባት ብር ነበር 2011። አሁን ስንት ደርሷል? እስከ መቶ ሃምሳ ብር ድረስ ደርሷል። እና ያን ያነሳው ስለምንድን ነው? አብዛኞቹ የህንፃ ማቴሪያሎች የሚገቡት ከውጭ ነው። ስለዚህ የሚገዙት በዶላር ነው። ዶላር በጨመረ ቁጥር፣ ልክ አሁን ኑሮ በቤታችን እንደተዛባንብን ሁሉ ማቴሪያሎች በጣም ተወደዱ። እስከዛሬ ይህንን አሁን ባደረስንበት ገንዘብ ቤተክርስቲያኑ ተፈርቶ ማለቅ ይችል ነበር። በጊዜው ግን ልክ የኑሮ ሁኔታ ስራውንም አጓትቶብናል። በፊት አንድ ኩንታል ሲሚንቶ ስንት ብር ላይ ነበር? አምስት መቶ አሁንስ ሺህ 2000 ከ2000 ከ2000 ድረስ ያ ልዩነት ነው በእያንዳንዱ ያለና ግን የሚገርማችሁ ከተረባ- ራሳችን አንድ ባንዳችን ከተጋገዝና ከተባበርን በጣም በቅርብ ጊዜ ውስጥ ማለቅ ይችላል። ይህ ፍጹም እምነት አለ። የሚገርመው ዛሬ አውደ ዓመት ነው የሚመስለው። ምናልባት ወራዊ በዓል ስለሆነ ብቻ አይደለም፣ ብዙ ቦታ ላይ ወራዊ በዓላት አሉ እና የእግዚአብሔር ድንቅ ስራው ዛሬ እኒህ የመሰለ መምህርም ሲያስተምሩን አረፈዱ። ሁለተኛ ዞር ብላችሁ ዙሪያችሁ ብታዩት እግዚአብሔር ሰበሰበ። ለመልካም ነው፣ እንዲሁ አይደለም። ዛሬ እዚህ ቦታ ያለ ህዝብ የተገኘ ምናልባት ቅዱስ አማኑኤል ፈቃዱ ሆኖ ይህን ቤተክርስቲያን እያንዳንዳችን አንዳንድ ጠጠር አስቀምጠን ልናጠናቀቀው ሊሆን ይችል ይሆናል። ስለዚህ የድርሻችንን እንወጣ። ቅድም መምህራችን በደንብ ስለተናገሩ በጣም በቀላሉ ግን በየወሩ በሀያ ስምንት አስትግሩ። በየወሩ በስንት በሀያ ስምንት እዚህ እስካላችሁ ድረስ ትጠቀሙበታላችሁ፣ እና የተቻለን ካደረግ በተለይም ደግሞ እንደሚታወቀው አይደለም እንኳን እዚህ ትንንሽ ምዕመናን ያሉበት በዙሪያው እንደሚታወቀው ሌላ ገቢ የለውም ደብሩ የሚተዳደሩት ካህናት እንኳን ዘቢ በጣም መስዋዕት የሚገኘው እናንተ በምትሰጡት ምጽዋት ብቻ ነው። ከዙሪያው የሚያገኘው ሌላ ገቢ ራሱን የሚያስተዳድርበት እስከሌለ ድረስ አይደለም እንኳን ይህ ደብር ታላላቅ የሆኑ አጥቢያ ቤተክርስቲያናት ገዳማት እንኳን በምእመናን ትብብር ነው እየተሰሩ ያሉት። በሚዲያ በማስተባበር ታላላቅ ለአብነትን ማንሳት ይቻላል ግን ይቀመጥ። ስለዚህ እኛ ይህንን ደብር በሚዲያ አስተባብረን ዩቲዩብ ቻናል ከተከፈተ እሱ ሰብስክራይብ ከማድረግ ይጀምራል። ታውቁት(ታውቆታላችሁ) አብዛኛው ሰው ለቴክኖሎጂው ቅርብ ነው። ሰብስክራይብ አደረግን ማለት ምንድን ነው? ለአማኑኤል አንድ ብር እንደመስጠት ማለት ነው። ቪዲዮ ይታያል፣ ለብዙ ሰው ይደርሳል። ያን ቪዲዮ ያየ ሰው ደግሞ ያግዛል። ስለዚህ አንድ የምንጠቀምበት መንገድ ነው። እንግዲህ ተባብረን አንድና አንዱ ሚዲያውን መጠቀም፣ ሁለተኛ እዚያው አንዳንድ ጊዜ ስልፍ ገንዘብ ስናገኝ ከስራችን ከስራችን ነጋዴዎች ትንሽ ነገር ስናጠር እንዲሁም ደግሞ በመንግስት ስራም ያለን ቦነስ ይሰጠን የደሞዝ ጭማሪ ሲሆን በተለያየ አጋጣሚ ደግሞ ሁለት ሺህ ብር ገዛዋለሁ ብለን ያሰብነውን እቃ ምናልባት ገበያ ረክሶ አንድ ሺህ አምስት መቶ ብር ከገዛ ነው ከእቅዳችን ቀንሶ ታገኘ አማኑኤልን እናካተተው በድርጉ እዛ በኋላ መሰራት ይችላል። ሶስት አራት አምስት ስድስት ቅድም መምራችን ተናግረዋል። ልብስ እየገዛን ከቤታችን ከምንሰበስብ ምናልባት ልብስ የመግዛት ስሜት በሰውነታችን ውስጥ ሲመጣ ለእኛ ብቻ አይደለም፣ ለቤተሰቦቻችን አንድ ገዝተን በትርፉ በቅዱስ አማኑኤል ቤተክርስቲያን ብለን ካሰብን እርግጠኛ ነኝ በአጭር ጊዜ ውስጥ መስራት እንችላለን። እንዲያውም አንድ ሊቅ የተናገረው ነገር አለ። ከቤትህ ያለ የማትለብሰው ጫማ እሱ የአንተ አይደለም፣ የነዳያን ነው ይላል። ስለዚህ ልብስ ጫማ በመደርደር አይደለም ህይወት የሚኖረው። በደንብ ስለተናገሩ ወደዚህ ውስጥ አልገባም፣ መምህራችን ቅድም በደንብ አስተምረዋልና ስለዚህ ከተባበር ግን እርግጠኛ ነኝ፣ አሁን የዛሬ አይነት ያልቃል። አንድ ተጨማሪ ቃል የምትገቡት በኔ እይታ አንዳንድ ብሎኬት መግዛት በጣም ቀላል ነው። ስንት ብር ነው አሁን ብሎኬት? ሰባ ብር ነው። በጣም ቀላል ሰባ አምስት እሺ፣ ዛሬ ሰባ አምስት ብር ብላችሁ ጻፉ፣ አሁኑ ከህሊናችሁ ወይም ከማስታወሻችሁ። በቃ አንድ ብሎኬት አለባችሁ። እዚህ ያላችሁላችሁ ተማሪዎች፣ ማንኛውም አካል እርግጠኛ ነኝ ከአንድ ሺህ በላይ ሰው አለ አሁን እዚህ። ስለዚህ አንድ ሺህ ብሎኬት ዛሬ ይገዛል ማለት ነው። ብሎኬት ድርደራ ነው እዚህ በኋላ ቀጣዩ ስራ አይደለ ኢንጂነሩ? አዎ፣ እዚህ አሰሪው ኢንጂነርም ስራ አለ ማለት ነው። እሺ፣ ስለዚህ ከዚህ በኋላ ብሎኬት ድርደራ ከሆነ ሆነ ስራችን አንድ ሺህ ብሎኬት ዛሬ ያገኘን ማለት ነው። ስራ ቀለለ ቀለለ። ቀጣዩን ደግሞ ልክ እንደዚህ እየተነጋገሩ የማይሰራ ነገር የለም ሁላችንም በትብብር ብንሰራው ጊዜ ይርቀድልን። ስላበዛውን በጣም ይቅርታ፣ አመሰግናለሁ